የሰውን ትዳር እንደዚህ ያለ ቦታ ገብታችሁ የምትበጠብጡ ሰዎች እውነቴ ነው፣ ሙላችሁ የራሳችሁን ሕይወት እንደዚህ ብጥብጥ ይበል ማለት ነው። ምክንያቱም እነዚህ ልጆች በጣም ፈተና በስቶባቸዋል ማለት ነው። አንዱ ሲያልፍ አንዱ ይመጣል፣ አንዱ አለፈ፣ ደስታቸው ሳያጣጥሙ እና ሌላ ነገር የምትገቡ ውስጥ በውስጥ ደግሞ የምታቦክ ልጆች ደግሞ የስራችሁ ይስጣችሁ ማለት ነው። እነዚህ ግን ያው ቪዲዮም ልካልኛለች ብላለች ሩታ ማለት ነው። በዚሁ አጋጣሚ አብርሽ መልስ ሰጥቶበታል ማለት ነው። እና መልሽ የሰጠበት ነገር ቢኖ ኑራው በእርግጥ ጓደኛ የነበረች አልተስማማንም፣ ተለያየን ብላል ብሏል ማለት ነው። እና በዚህ ነገር እውነት አለው አብረሽ፣ በቃ እውነቱ ትክክለኛው ነው። ማንም ሰው ያፈቅራል ከተስማማው ህይወቱን ይቀጥላል። ካልተስማሙ ደግሞ ዶም ይለያያል። በአብርሽ አልተጀመረም ማለት ነው እና ሲቀጥል ደግሞ ትላንትና እሷ አብርሽ መልስ ይስጥበት ብላ ነበር። በቃ ከዛሬ ጀምረሽ መልስ ሰጥቶሻል ማለት ነው ከህይወቴ ውጭ ልኝ። በህይወቴ ብዙ ሴቶችን አይቻለው። ለህይወቴ ለትዳር አጋር የሚሆኑ አላገኘውም ነበር፣ ግን ካየኋቸው ሴቶች ሁሉ መርጬ ሩታን መርጫታለው፣ ህይወቴን አድርጌታለው፣ ትዳሬን ይዣለው ብለዋል ማለት ነው። አሰላሙ አሊኩም ወራህመቱላሂ ወበረከቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘዘ ተረፍረፍ ይዘልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና አብረሽ፣ እኛ የፈረድንበት ምን እንደሆነ ታውቃለህ። ተመልካች ሁሉ አትሳደቡ ማለት ነው። ምክንያቱም ይህ ልጅ ዛሬ ትናንትና እውነት ከተባለ ጥለው ሲሄዱ በቃ እንደ ማንኛውም እንደ ተረኛው ነገር ተለያየን በቃ፣ አንተም መንገድህ አንቺ መንገድሽ ተባብለው ዛሬ በቃ የአማራ ህይወትስ እየኖ ሰውረ እያለ መጥተው የሚበጠበጡት ነገር እኔ በጣም ነው የሚገርመኝ ነገር እና ይህ ካሜራ እውነት አንዳንድ ኔ ዩቱብ በጠፋ ላለው ለምን ስትታመሙም ካሜራም ደቅነው ነው ነው የሚመጡት ሲሞቱም ካሜራም ደቅ ነው ነው የሚመጡት እና በጣም ያሳዝናል እውነት ለመናገር ማለት ነው በቃ የሰውን ህይወት መበጥበጥ የሰውን ትዳር መበጥበጥ እኔ እንጃ አላቅም ሩታ ደግሞ በሆዷ የያዘችው ልጅ ምን እንደሆነ እኔ እንጃ እንዴት አልጋ እንዳሰበችው ግራ ነው የሚገባው። እና በዚሁ አጋጣሚ አብርሽ ዛሬ ተረጋግታ ሩታን በቃ ይሄ የሁለታችሁንም ህይወት የሚያስተካክል የሁለታችሁም ደስታ ነው አደል? ሩታ አልፈልገውም፣ በቃ አይሆንም፣ ከኔ ጋር መሆን አለብህ እስካለችህ ድረስ የእሷ ነገር ልሰማ ይገባል ማለት ነው። እና ተረጋግተህ በትግስት እያወካት ያው እርግዝና እያነጫንጫል እያልክ ያንን ስሜት እንደተረዳኸው በቃ ሁሉም ነገር ይቅር። ዋናው ነገር ሰላም፣ ፍቅር፣ አንድነት ሲኖር ነው አደል? ሁሉም ነገር የሚያምረው። እናንተ ደግሞ ሁለታችሁ ቁጭ ብላችሁ አብረሽና ሩታ ተነጋገሩ። አይም ደግሞ የቡታጀራ ነገር በጣም ያስፈልገኛል፣ ችግር ነው አለብኝ ካለች ካልክ እናም ደግሞ ሩታ እሄዳለሁ ካለች ይዛሀት መሄድ ወይም ደግሞ ያንን ነገር ለሩታ ካሰብክ፣ ለሩታ ከተጨነቅ በቃ ያንን ነገር ይደረስበታል። ምንም አይደለም፣ በቃ ቢያልፍም ያልፋል። የሰው ልጅ ችግር ያጋጥመዋል። ችግር አጋጥሟቸዋል አይደል? ተረጋግታችሁ ትደርሶበታላችሁ። እና በዚሁ አጋጣሚ ተረጋግታ ሩታ የምትልህን ነገር እሺ ማለት መቀበል ግድ ይልሃል ማለት ነው እና ሩታም ደግሞ በነገራችን ላይ ተናግራለች አይደለም ሁለት ሴት በህይወቱ ባብርሽ ህይወት የፈለገ ሴት ቢመላለስ እኔ ላለፈው ህይወት ለምን እንደዚ ያረክ ብዬ አደለውም ነገር ግን ቦታጀራ ከሄደን በኋላ ልጁ ተናግኝቷታል ዱባይም እያለን እያወሩ ነበረ ለምን ይሄ ነገር ይሄ ነገር ማለት በእኔ በህይወቴ ውስጥ ያለ ነገር ነው ከኔ ጋር እያለ አብርሽ ከሌላ ሰው ማየት አልፈልግም ብላለች እውነቷ ነው ከሌላም ሰው ጋር ማየት አትፈልግም ምክንያቱም ህይወቷ ነው እና ትዳሯ ነው ማለት ነው እዚህ ቀጥል ደግሞ ዛሬ እንደፈለክ ቡታ ጀራ ኢድ ብላ ብትለቅህ የነጌ እንደ እነሱም እንዳረጉህ ሊመጣባት ስለሚችል አንተን መልቀቅ ደግሞ የለባትም። አዎ በእርግጥ ከተስማማችሁ ከሁለታችሁ መጓዝ፣ ካልተስማማችሁ እቤታችሁ መቀመጥ ነው እንጂ ምክንያቱም ነጌም አንተ በቃ እንደፈለክውን ኢድ ብትልህ ለምሳሌ ሩታ፣ ያው አንተም ደግሞ ሌላ ነገር ሊያጋጥምህ ይችላል። በዚሁ አጋጣሚ አብርሽ ተረጋግተህ ችግርህን ፈተህ ሚስተህን አረጋግተህ በቃ ያለ ነገር አብራችሁ ተስማምታችሁ ይሆናል ይሆናል እንጂ እንደዚህ በግርግር ማን ያሸንፋል፣ የማን ድምጽ ይሰማል የሚባል ነገር ባታመጣ ደስ ይለናል። ለምን ብትል በቃ ሩታ እሳት ስትሆን ደግሞ አንተ ውሃ መሆን አለብህ፣ መረጋጋት አለብህ። እሳት ሲጠፋ፣ እሳት ሲነድ ደግሞ አንተ ማጥፋት አለብህ ማለት ነው። እሷ አይፈረድባትም በአሁን ሰዓት ምክንያቱም ቪዲዮም እየተላከለት ነው። እንዳለም ደግሞ አብርሽ፣ እኛ ዩቱበሮች፣ ትንንሽ ዩቱበሮች ራሱ ነገሩን አና አባዝተን በቃ ያልሆነውም ሆነን ብለ ስለምንሰራ ያ ነገር ደግሞ ሊረብሻት ይችላል። እንዳትረብሽበህ እንዳትጎዳብህ ካሰብክ በቃ ሩታ ካለችህ ውጭ ማድረግ የለብህም ትዳርህ ነው። በቃ ወታ መልስ ሰጥተሃል። ያለፈ ህይወት ነበረ እኔ የሚያገባኝም ነገር አለፈ ተለያየን፣ ብለሃል። ከአሁን ወዲህ በቃ ድጋሚ መልስ መስጠትም አያስፈልግህም ማለት ነው። ልጅቷም ደግሞ ትመለስ ነው ምለው። እኔ ነጽ ትመለስ እውነት፣ የሰውን ህይወት አትበጭ ብጭ የባክሽ፣ ተከብረሽ በቦታሽ ተቀመጪ ማለት ነው። ምክንያቱም አንቺ ላብረሽ ቦታ ቢኖርሽ በዛን ሰዓት አብረሽን አጥብቀሽ ትይዝልኝ ነበር፣ ለማንም አሳልፈሽ አሰጪም ነበር። ስላልተመቸሽ ና አብረሽን ርቀሹ በቃ ረቅጠሹ ነው ይሹ። ምክንያቱም በቃ ማንኛውም እንደ ተረኛ ያረገልሽ ነገር እውነት ዛሬ ያረግላትን ነገር ሳይ እኔ በጣም ነው ይቀረመኝ። ይህንን ነገር እያረጋላት እንዴት ጥላውል ትሄዳለች በማለት እና ይህን ሁሉ እንክብካቤ እየሰጠሽ ይህንም ሁሉ እያረገልሽ ነገር እያለ በመካከል ደግሞ ግጭት ተፈጠረ። ያርን ግጭት ደግሞ እሷና እጽም የሚለያዩበት ከሆነ ምንም ማድረግ አይቻልም ማለት ነው። እንግዲህ ተፋቅሮ ወዶ መለያየት በአብርሽ ና በነጽ አይደለም የተጀመረው። እንዳለው አብርሽ ሁሉ ሰው ያፈቅራል፣ ሁሉም ይዋደዳል። ካልሆነው ይለያያል፣ ከሆነውን ደግሞ ይጋባሉ ማለት ነው። እንግዲህ አብርሽ በህይወት ውስጥ ባሳለፋቸው ሴቶች፣ ባመጣቸው ሴቶች በቃ ለራሱ የሚሆነው የመረጣትን የወደታትን ለትዳር ትሆናለች ብሎ ያላትን ሴት ዛሬ አግብቷት የልጅ አባትና እናት ሊሆኑ ነው ማለት ነው እና ስለዚህ ነገሩ ባይበዛዛ እኔ በጣም ደስ ይለኛል። ምክንያቱም ሴት ነሽና አንቺም ክብርሽን አታውርጂ። በዚህ ላይ ደግሞ አንቺ በሩታ ቦታ ብትሆኚ ዛሬ ከርመሽ የትም ኖረሽ መተሽ አሁን ባሌ ልቀቂልኝ፣ ወይም ደግሞ የሆነ ነገር መብት ብታመጪ አንቺ በሷ ቦታ ብቶኝ ምን ምን ይሰማሻል? ማለት ነው። በመጀመሪያ መቆጠብ የነበረብሽ በመጀመሪያ ደረጃ ይሄ ነገር አብርሽ ለህይወት ያስፈልገኛል የኔ ነው ካልሽ ደግሞ እንደ ሩታ ደግሞ ብዙ ስቃዮች፣ ብዙ መከራዎች አሳልፈሽ ማያስ ትች ነበር። ሩታ ማለት ብዙ ሰቃይ አሳልፋ ስንት ነገር ተብላ ሞር እስካሁን በንጹህ ልቧ ምንም ነገር ባላረገችው ነገር እየተረገጠች እየተሰደበች ነው ያለችው ማለት ነው። ለዚህ ሁሉ በቃ እናንተ ማናችሁም ቢሆን እየሄዳችሁ እየመጣችሁ በቃ ምክንያቱም አንዳንዴ አብርሽ በጣም የ ዋህ ልጅ ነው። ከምሬ ነው ምላችሁ። ከምንም በላይ በቃ የዋህነቱ ነው የሚያጠቀው ማለት ነው። እንደ ሰው ብልጥ ሆኖ ለራሱ ሰርቶ ሚስት ሆነ ማስከበር አይችልም። እና መልስ ለመስጠት ራሱ ሞር በጣም ሼም ነው የሚይዘው። እንግዲህ ውድ ቤተሰቦች ሁላችንንም አላህ አላቃችንን ያሳካልን፣ አላቃችንን ያሳምረልን ማለት ነው። ሌላ ምንም ነገር አልናገርም። ውድ ቤተሰቦች ባይ ባይ።